የምን መጥፎ ነገር፣ ባልሽ አወቀ? የተፈጠረውን አለም ነገረች። እሺ አንቺ ነይ። አቤት አባዬ። ማነሽ ደግሞ አንቺ? እማዬ አዲስ ሰራተኛ ቀጥራ ነው። አይ እማዬ፣ ወር ሳይሞላት አዳዲስ ገረድ ትቀያይራለች አይደል? እራስሽን እንጂ እጅሽም እኮ አይደለም ያመመሽ እኔ እኮ ግርም የሚለኝ ነገር ይሄን ሁሉ ክፋት ከየት አመጣችሁ? ቢያምሽም፣ ልብስ ጠቢ ከጤንነትሽ ስራው ይበልጣል እያሉ ነው። አዎ በትክክል ነው። ይሰማሽ፣ ልብሱን ደሞ እንደጨረሽ፣ ቤቷን ደሞ ጸዳት ታረጋለሽ። ዩቲዩብ የሚባል ነገር አለ። ወጤ እስኪፈላ ድረስ ዓለም እንዴት ሰነበተች ብዬ መረጃ እመለከታለሁ። ካንሰር የሚቆርጥ ካንሰር እኮ አይለብኝም። ቅርበይ፣ ቅርበይ ለብዙ ጊዜ አውሬ ነች አውሬ ነች እያልኩ ስነግራችሁ አልሰማ ብላችሁ ነበር። ይኸው አሁን ነከሰቻችሁ። ዛሬ ታባቷ ሄደዋል። ገድዬ ሺህ ዓመት ብታሰር ምንም አይቆጨኝ። ለምንድን ነው አልሄድም ያልሽው? ትንችለች ወንጀል ትገበያለሽ። ልጅ ያትፈኝ ልጅሽ አደለውም። አሁኑ ለልጅሽ ሂደሽ የእርዳታ ድርጅት ውስጥ እንደምትገቢ ትነግረዋለሽ። አለበለዚያ ግን የአዛውንቶች መጦሪያ ሳይሆን መቃብር ውስጥ ነው ምቀትሽ። በፍጹም በፍጹም እንዲያታደርግ አድርገዋለች። በፍጹም በፍጹም የወዲህ እንዲያታደርግ በፍጹም አታደርጉ። አታቃትም። የሚስትህን ስሟን ብቻ ነው የምታውቀው። ሌላውን ነገር እንኳን ላንተ ቀርቶ ለፈጠራት እግዜር ራሱ የማትፈታ እንቆቅልሽ ነች ዮዲት። ክርስቶስ በተሰቀለበት ዘመን ብትኖር ኖሮ በርባንን ነበር የምትሆነው። ለማንኛውም እኔ ከደሙ ንጹህ ነኝ። ማድረግ ያለብኝን አድርጌያለሁ። ከዚህ በኋላ ውሳኔው ያንተ ነው። ሁላ ጊዜ እናቴ ስትበድላት ነበር። አዎ፣ እናትህን ያጠቆራቸው ኑሮ አይደለም የሚስት ክፋት ነው። የሚስት ተንኩል የስድስት ሰዓት ጠራራ ፀሐይ በለው ጠራራ ያጠቁራል። እኔ ራሱ እዚህ ቤት ስገባ ቀይ ነበርኩኝ። አሁን ግን ጠቁሬ ከሌሊቱ ስድስት ሰዓት ነው የምመስለው። ለበለበችኝ። ይኸውላ ነገር ሲፈጠር ነበርኩ። ታዲያ እዚሁ ነበርክ፣ አጠገባችን ግን እኛ የምናየውን ነገር ማየት አልቻልክም። ተንኩሏን ላሳይህ ነበር ግን በፍቅሯ ስለታወርክ አሻፈረኛልክ።

አንቺ ብርድ ልብሱን አጠብሽው? አላጠብኩም። ለምን? አሞኛል። ምን ታወራለች? መቼ ነው ያመመሽ? ጠዋት አሞኛል። ስለት ጋደመበይበት አላሉኝ። እና ፍራሽ ላይ ተጋደምሽ? አዎ። ለምን? ይቅርታ አባዬ፣ ምን ላይ ነበር? ጋደም ማለት ነበረብኝ መዘብዘፊያው ላይ መዘብዘፊያ መዘብዘፊያ ልብስ ማጠቢያው ላይ? አዎ ብርድ ልብስ እያጠብኩ ጋደም ልበል። አዎ ራሽን እንጂ እጅሽን እኮ አይደለም ያመመሽ። አሁን አርፈሽ ጠቢ። ቢያምሽም ልብስ ጠቢ፣ ከጤንነትሽ ስራው ይበልጣል እያሉ ነው? አዎ በትክክል ነው የሰማሽን። ልብሱን ደግሞ እንደጨረሽ፣ ቤቷን ደግሞ ጸዳት አድርጊያለሽ። አሞኛል እኔ ምንሽ ነኝ? አሰሪ። ለምንድን ነው የቀጠርኩሽ? የቤት ስራ እንድሰራ። ስለዚህም አርፈሽ ስራሽን ስሪ። እንኳን ታመሽ ለመሞት እያጣጣሽ እንኳን ትሰራይታለሽ። ፀሐይ፣ አሞሽ ስራ አሰራውሽ አይደል? በጣም ይቅርታ አርግልኝ። እረ፣ ችግር የለውም አባዬ። ችግርማ አለው። የታመመ ሰራተኛ እጁ በበሽታ የዛለ እንዴት ልብስ ጠቢ ትባላለች? አሁን እሺ ረፍት አርጊ። እሺ ማንሽ? አንቺ ነይ፣ ነይ፣ ነይ። ይሄ ቤት ማን ነው? የአባትሽ ቤት ነው? የእርሶ። እና መተኛት ያምርሻል። እንዲያውም አስጠልተሽኛል። ተባርሻል። ውጪ። ሌላ ጤነኛ ሰራተኛ እቀጥራለሁ። እድሜ ለብሬ መውጣት ግን አልፈልግም። አባዬ፣ ስራ ያስፈልገኛል። እረፍት እየሰጠሁሽ እኮ ነው። አባትሽ ቤት ሄደሽ ደግሞ እስከ ፈለግሽበት ጊዜ ድረስ ታርፊያለሽ። ይሄ ቤት የእርዳታ ድርጅት አይደለም። እረፍት አያስፈልገኝም። እንደውም አላመመኝም። እሰራለሁ። ኧረ ለምን አሞሽ የለ እራሽን አስታሚ። ሊያባሩኝ አይችሉም። እችላለሁ የቀጠርኩሽ እኔ የምከፍልሽ እኔ አውጥቼ መወርወር የምችለው እኔ ወደፊት የዮዲትና የማርያም ላይ ምን ሊፈጠር እንደሚችል አያውቁም? ስለዚህ ግፋ አይሱ ምንም አይፈጠርም ልጆችም ደግሞ ምንም አይሆንም መጥፎ ነገር ተፈጥሯል ይህ ነገር ባልሽ አወቀ። ምንድን ነው ያወቀው? ሁሉንም ነገር አንድም ሳይቀር ነው ያሳየችው። ማን ያሳየችው? ያቺ የተረገመች እናቱን አንቀሽ ስታስፈራራት ቪዲዮ ቀርጻሽ ነበር። ማ እማየ? አለም ትላንትና ሴትዮዋን ቤት ውስጥ አንቀሻት ነበር። አላስታውስም። ለነገሩ ሁሌ ነው ምታንቂያቸው። እንዴት አስተውሹዋለሽ? አስታወስኩኝ። መቄዶኒያ ላስገባት ያሰብኩትን ሀሳብ እንዳልተስማማኝ ሳቅ አናዳኝ ነበር። ከዛ ነቅሻት። አለም ደግሞ ቪዲዮ ቀርጻ ለባልሽ አሳየችው። ይቺ ገረድ አታረጉም? አርገዋለች። እኔን ለማጋለጥ የሚሆን ልብ ከየት አመጣች? ከየት አምጣው፣ ከየት አምጣው፣ አላውቅም ብቻ ግን አምጥተዋለች። ወዴ ነው የምትሄጂው? ወደ ቤቴ። ቤቱ የጦርነት ቀጠና ሆኗል። እሳት እየነደደ ነው። ለመቃጠል ነው መገቢው። እሳቱ የሚጠፋበትን መንገድ አውቀዋለሁ። እያየሁሽማ እንድትቃጣይ አልፈቅድልሽም። ነይ ጥብስ። የሆነ ወሬ እየጠበኩት ነበር። ግን ከየት እየመጡ ነው? ከቤተክርስቲያን አንድ ጥያቄ ሊጠይቆት ጠይቄ ይቅር። በህይወቴ ያሉብኝን ችግሮች ከቀረፍክልኝ ለክብሬ የሚሆን ሻንጥላ አስገባለሁ፣ ወይም አጥርህን አሰራለሁ፣ ቤትህን አጸዳለሁ ብሎ የተሳሉበት ቤተ ክርስቲያን አለ እንዴ? አዎ፣ የተሳሉትን ስለት የሚያስገቡበት ቀን ዛሬ ነው። ፈጣሪ የጠየቁትን ስራ ሰርቶሎታል። የሚቀረው የእርሶ ግዴታ ነው። የኔ ግዴታ ምን ተፈጥሮ ነው? ዙሪያ ጥምጥም አትይጂ፣ በግልጽ ንገርኝ እንጂ። እስቲ ገምቱ ባስብ ባስብ ምንም ሊመጣልኝ አልቻለም እማዬ። ደግሞ በህይወቱ የተፈጠረ ጥሩ ነገር ብዬ አልጠየቅኩት፣ መጥፎ ነገር ገምቱ ነው ያልኩት። ምን ላድርግ ልጄ አልመጣ ላይ። እሺ ፍንጭ ልስጦት፣ ከዛ ግን ቶሎ እንዲመልሱልኝ ነው የምፈልገው። እሺ፣ እሺ መልሳለሁ። አንድ ሰው በካንሰር ቢታመም ዶክተሮቹ ምን የሚያደርጉ ይመስሉታል? ያሳመመውን ካንሰር ከጤነኛው ገላ ላይ ጌታ ይቆርጡታል። ዛሬ ደግሞ ፈጣሪ ጸሎቶትን ሰምቶ ለዘመናት ቀስፎ የያዙትን ካንሰር ቆርጦ ጥሎታል። ካንሰር የሚቆርጥ? ካንሰር እኮ አይለብኝም። አሁንም አልገቦትም? እሺ ሌላ ምሳሌ ልስጦት። ምሳሌው ይቅርብኝና በቀጥታ ንገርኝ። ነገር በምሳሌ ጠጅ በብርሌ ሲባላል ሰሙ ምሳሌው ይሻለኛል። ቶሎ ተናገሪ፣ ደክሞኝ እኮ ነው የመጣሁት አለ። ወደ ወሬያችን ስንመለስ የተፈጠረው ነገር ምን መሰሉት? ዓይኑ ተገለጠ፣ ማየት ቻለ። የማና ዓይን ነው የተገለጠው? የወንደሰን የልጆ ልጅ ዓይኑን አመመው እንዴ? እማዬ፣ ስለ ትክክለኛ ዓይኑ አይደለም ማውራው፣ ስለ ዓይነ ልቦናው ነው። ለምንድን ግራ የምታጋቢኝ ንገሪኝ፣ ምን ተፈጥሮ ነው? እስከ ዛሬ ጨለማ ውስጥ ነበር የሚኖረው፣ ወደ ብርሃን አመጣሁት። አንቺ ልጅ፣ በቀጥታ ተናገሪ፣ ምን ተፈጥሮ ነው? ዮዲት ለዘመናት ስታደርግ የነበረውን ነገር በቪዲዮ ቀርጬ የሚስቱን ተንከሴስነት አሳየሁት። ውጭልኝ በቃ! ልጄ ከኔ ከእናትህ ሚስትህን መረድክ? በቃ አልኩህ እስኮ ለምን አታየኝም? ልኑርበታ። እሺ እሄዳለሁ፣ ቤቱ ይስፋችሁ። ልጅን እኔ ውሸታም አይደለው፣ ነሽ እንጂ በጣም ውሸታም ነሽ። በጣም በጣም በጣም ውሸታም ነሽ። በጣም እናቴ ብዬ አንቺን ስጠራሽ እያፈርኩ በጣም አዝናለሁ። በእኔ አፍራለሁ። በጣም በጣም እናቴ ስለሆንሽ በጣም አፍሬብሻለሁ። እጅግ በጣም ልጅ የተፈጠረውን ዓለም ነገረች። ልጄ አታየኝም፣ አላየሽም፣ አላየሽምና ምን አይናለኝ? እናችን አይሻል የኔ ልጅ ምንም ነገር ቢፈጠር ልጄ ነህ። ልጅ ልጃት በኝ ማየ እናቱን የሚያዋርድ ልጅ አይደለም። ካፍጹ ልጃት በኝ የኔ ልጅ ምንም ነገር ቢፈጠር ልጅ ነ እማ እማየ፣ ለአንቺ ክብር ሳይሆን ውርደት ና የሰጠር ለአንቺ እረፍትን ሳይሆን ህፍረት ና ምን አይነት ባለጌ ልጅ ነኝ። ተው ልጅ አታልቅስ። እኔ ላልቅስ፣ የኔ ጀግና። እኔ ጀግና አይደለሁ። የእናቱን ክብር የማያውቅ እናቱን የማያስከብር ወራዳ ዘሆነ ወራዳ ፈጽሞ ጀግና አደለ። ጀግናበኝ ልጄ፣ የአብራኬ የክፋይ፣ አይኔ ኩራቴ፣ መከታ አይናል። እንዴት እንዴት፣ ይሄ ሁሉ መከራ እንዴት እንዴት የሁሉ መከራ ሲወርድብሽ፣ እንዴት ማየት ይሳነኛል? አይኔ ምንድነው ያወረውና? ልብ ጥሩ ነው የኔ ልጅ፣ ጥሩ ልብ መጥፎ ነገር አያይ። ተይማዬ እኔ ልታዝናኝ አትሞክሪ፣ እንደኔ አይነት ሰው ሊዝናና ይገባው? በጣም ወራዳ ሰው ነኝ እኔ እኮ ስትዋረጂ ያዋረድኩሽ፣ ክብርሽን ሲገፉት አብሬ ገፍፍኩ አንቺን ዝቅብሎ ይቅርታ እንድጠይቅ ያደረግኩ ራዳ ሰው እኔ ልጅ አይደለሁ። ልትሰናበቱት ነው የመጣሁት። ደህና ሁኚ። ጥርግ በይ። አባዬ፣ የ21 ቀን ደሞዝ አለኝ እንዴት ሊያደርጉልኝ ነው? ምን አልሽ? እስከ ዛሬ ድረስ ስትበይ፣ ስትጠጪ፣ ስትተኝ የነበረው ሆቴል ብትይዥ ኖሮ ስንት ይሆን ነበር? እንደውም በነፃ ስላኖርኩሽ ለእኔ ልትከፊ ይገባልሽ። ፀሐይ አቤት አባዬ። የኔ ልጅ ይቅርታ አድርጊልኝ። እስከ ዛሬ ድረስ ታማኝ ባሪያ ሆነሽ አገልግለሽኛል፣ አመሰግንሻለሁ። ስራዬን ነው የሰራሁት፣ ባሪያ ግን አይደለሁም። ነሽ! እስከ ዛሬ ድረስ በብሬ ማጦስሽ፣ ባሪያ ያንሽ። አሁን ወሬውን ተይና ልብስሽን ዘርግፊ። ለምን ሌባ? ልብስሽን ከቦርሳ ውስጥ አውጥተሽ ዘርግፊልኝ ውስጡ ያለውን ነገር ማየት እፈልጋለሁ ምን እያደረጉ ነው የሰረቅሽኝን ላስመልስ እንዳልሰረቅኩ ያውቃሉ ሆን ብለው ሊያንገላቱኝ ነው ዝም ብለሽ ከቦርሳ ውስጥ ልብስሽን አውጥተሽ ዘርግፊልኛል እሺ ደስ አሉት በጣም አሁን ልብስሽን ሰብስበሽ መውጣት ትችላለሽ እማዬ ብዬ ልጠራሽ አይገባኝ በብፁም እናቴ ብዬ መጥራት አልችልም መርዝን የሆንኩብሽ እናቴ መርዝን የሆን ከዚህ አውሬ ልጠብቅሽ አልቻልኩም። ከብረሻን ስቃይ አደረኩት። ለብዙ ጊዜ አውሬነች አውሬነች እያልኩ ስነግራችሁ አልሰማ ብላችሁ ነበር። ይኸው አሁን ነከሰቻችሁ። ጆሮዬ ተደፍኖ ነበር፣ ፈጽሞ መስማት አልቻልኩም። እድሜ ለኔ መስማት እንድችል አደረኩ። ስለዚህ የቤት ሰራተኛ ብቻ ሳልሆን አማካሪም አንቂም ጭምር ነኝ። አነቃቂ ንግግር የሚናገር ሰው ልሁን እንዴ? ሙያ ብቀይር ሳያዋጣኝ አይቀርም። ንቃ ብሮ፣ ንቃ አትፍዘዝ። ይቅርታ አቋረጥኳችሁ። እንደ በራሴ ኮርች እኮ ነው የማየ። እንደ ሚስት ከፍ ስታደርገው እኔ ዝቅ እያደረኩ፣ አንተ ከገባህበት ጥልቅ እንቅልፍ በመከራ እየቀሰቀስኩ ትልቅ ውለታ ነው ዋልኩላችሁ። ማድረግ ያልቻልኩት ነገር የዮዲትን ድንጋይ ልብ ማቅለጥ ብቻ ነው። ለነገሩ እሷን ማንም አይቀይራትም። ሰለሙናችሁ። ማለች ደግሞ አንቺ። እማዬ አዲስ ሰራተኛ ቀጥራ ነው? አይ ማየ ወርሳይ ሞላት አዳዲስ ገረር ትቀያይራለች አደል። አንት ደግሞ መችን የተቀጠር? ዛሬ ሀያ አንደኛ ቀን ነው። የዘጠኝ ቀን እርሜ ታባርሻለች? አራባ አረውኛል። የሚሰራ ስራ ስላለ እሱን ካልጨርሽ የመሳፈር አልሰጠሽም ብለውኝ ነው። አይ ማየ ነፍሳኳ አይማርም ክፉ ነች። እማዬ አባረረችኝ ስትይ ነው የሰማሁሽ አዎ እንዴት አንቺን የመሰለች ቆንጆ ልታባረር ትችላለች እኔ እያለው አታባረርሽም እሺ እናትን ታናገረልኛል አዎ ካሁን በኋላ እንዶ እኔ ካልፈቀድኩ በስተቀር ማንም ሊያባረርሽ አይችልም ማንም እውነት እኔ ልሙት ካንቺ የሚጠበቀው ለዚህ ውለታዬ የምትከፊል ትንሽዬ ውለታ አለ ምን እሱን ማታ ነው ምነግርሽ አንቺ ብቻ የሚጠበቅብሽ ነገር ማታ ማታ ስትተኝ በርሽን ክፍት አድርገሽ ማደር ብቻ ነው። ለምን? እሱን ክፍልሽ ከመጣው በኋላ ለሊቱ ሙሉ ስነግርሽ ባደር አይሻልም? አይሻለኝም። ስራዬን ላለማጣት ብዬ ለሊቱ ሙሉ ካንተ ጋር ከማውራ ባጣው ይሻለኛል። የት ትሄጃለሽ? መውደቅ የለሽ ይልቅ ኩራቱን ታይውና በእኔ ሀሳብ ብትስማሚ ይሻላልሽ። እርግጠኛ ነህ? ግን ያየው ቪዲዮ ትክክል ነበር? አዎ ባልሽ ቪዲዮን ሲያይ ሰይጣን እንዳየሰው ደርቆ ነው የቀረው ይቺ የተረገመች ድሮ ነበር ላባረራት የሚገባ ለምን አላባረርሻትም ነበር ሲጀመር ምንም ሰራተኛ አትመስልም ዘመድ እኮ ነው የምትመስለው እኩል ነው የምትመላለሰው በዛ ላይ ጥጋቧ ባሌ እናቱን ስለምትወድለት እንድትወጣ አይፈልግም ሳት ቀድሚያ ቀድማ አባረረች ማ እኔ ዩዲት በዛች ማትረባ ልባረር የምትፈልገውን ነገር አድርጋለች ስለዚህ አሸነፋሻለች ማለት ነው ለእኔ የሚታየኝ ይሄ ነው ለእኔ የሚታየኝ ላደረገች ነገር በሙሉ ዋጋውን ሳስከፍላት ነው። መጀመሪያ ግን የባሌን እናት ልኳን ማሳያት። አሮጊቷማ ከአንቺ በፊት በሽታ ይደፋታል። ታውቃለህ፣ እኔ መንግስት በሆን ኖሮ ከሰባ ዓመት በላይ የሆኑ አዛውንቶችን አስገድል ነበር። ኖሮም ምንም አይጠቅሙም፣ ኦክሲጅን ማባከን ነው። በተለይ ግን የባሌን እናት አፈር ሳይሆን ጅብ ይበላት ነው። ደስተኛ መሆኑ አጎር ሰው ነበር ጎሽ ውሃ መጣሽለት? ለእኔ ነው ማዬ? ለማን ፈልገውት ነው? ለወንድዬ ልሰጠው። እሱ አይፈልግም። እንዴት አወቅሽ? የሰው ልጅ ልቡ እንደተሰበረ አፒታይቱ ቁልፍ ይላል። ከዛ ምግብ የመብላት አምሮቱ ይጠፋል። በዚህ ሰዓት ወንደሰን አየር እየሳበ ያለው ራሱ ግዴታው ስለሆነ ብቻ ነው። የሁሉ ነገር እንዴት ልታቅቻል? ዩትዩብ የሚባል ነገር አለ ወጤ እስኪፈላ ድረስ አለም እንዴት ሰነበተች ብዬ መረጃ እመለከታለሁ። ዛሬ የታባቷ ሄዳ ነው? ማ ስሟን መጥራት አስጠላ። ዝም ብለሽ የተጠየቅሽውን ለምን አትመልሽ የታባቷ ሄዳ ነው? ጠዋት ከወንድሟ ጋር እንደወጣች አልተመለሰች። ያቺ የተረገመች እናቷ ጋር ሄዳ ይሆናል። እና ቤቱን ትሰርሽላቸው መጣሽ? ምን ማድረግ ነበረብኝ? መፋለም ነበረብሻ፣ መፋለም። ልፍሱስ ፈሪ ሆነሽ እንድታድጊ ነው እንዳሳደግኩሽ? አይደለም ታዲያ አንቺ ልትሞት አንድ ሀሙስ የቀራት አሮጊት እና ያጀዝባ ልጇ አንፈርትሽ? አይን ሽናጦች ትበጫለሽ እንዴ? እማዬ አልሰማሽኝም እንዴ? አወቀብኝ እኮ ነው ያልኩሽ። ታዲያ ይወቅ ብሻ ሴትነትሽን ተጠቅመሽ ሀሳቡና ታስቀይሪ ነው ብለህ ብልህ አድርጌ ያሳደግኩሽ። አስቸጋሪ ነገር ደግሞ ሲገጥምሽ በጥበብ እንድታልፍ እንጂ እያለቃቅሽን ልትመጭ አይደለም በሂጂ አሁን የባልሽን ልብ አሸንፊ ተሸንፈሽ መተሽ አታናጂኝ እማዬ ቦምቡ ሊፈነዳ ነው